ስለ ዓለም ፍጻሜና ኢየሱስ ክርስቶስ ሊመጣ ሲል ስለሚታየው ነገር ምልክቱ ምን እንደሆነ ነው የጠየቁት ማለት ነው። ብዙዎች እኔ ክርስቶስ ነኝ እያሉ ይመጣሉ፣ ብዙዎችንም ያስታሉ ይላል። ለእውነተኛው መከራ መንደርደሪያዎች ናቸው እንጂ ከዚህም የባሰ ይመጣል ብሎ ለሐዋርያት ነግሯቸዋል ማለት ነው። በክረምትም ይሁን በበጋ በሰንበት ይሁን በዘወትር ቀን መከራ ከመጣ መከራ በሃይማኖት እየሰራ እምነቱን እያሳደገ እየጣረ ያለ ሰው ያንን ስራውን ትቶ ልብሱን ይወስድ ዘንድ ወደ ኋላ አይመለስ፣ ባለበት ይጽና፣ ወደፊት ይቀጥል ብሎ ይነግራቸዋል። አንዲት ሙሽራ ባሏ መጥቶ እንዲወስዳት በደስታ እንደምትጠብቀው ሁሉ እኛም ኢየሱስ ክርስቶስን መጠበቅ ያለብን በደስታ እንጂ ፈርተን መሆን እንደሌለበት አፍደንግጡ በማለት ያሳየናል ማለት ነው። በቤተክርስቲያን አገልግሎት የነበረ ሰው እስኪ ዓለምን እንያት ዓለምን ትመስላለች ብለን ከቤተ ክርስቲያን በራቅንበት ሰዓት መከራ ቢመጣብን ነቢዩ እስኬል እንደነገረን በዚያ ሰዓት ብንሞት የሰራነው ጽድቅ ሁሉ አይቆጠርልም እና መከራ ነፍስ ይመጣብናል ወይም ደግሞ ነፍሳችን አትድንም ማለት ነው። መንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን ወልደ እግዚአብሔር ውሉድ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የመስቀል ስር የአደራ ልጆች በወደደን ባፈቀረን በደሙ ባጠበን በኃያሉ በልዑል እግዚአብሔር ፍጹም ሰላም ሰላም ብላችኋለሁ። ሰላም ለእናንተ ይሁን። እንደምን ዋላችሁ? እንደምን እስከዚህ ሰዓት ደረሳችሁ? አሜን። የአምላካችን የልዑል እግዚአብሔር ስሙ በፈጠረው ፍጥረት በሙሉ ከምድር ዳርቻ እስከ ምድር ዳርቻ ዛሬም ዘውትርም ለዘላለሙ የተመሰገነ ይሁን። እንኳን ለአብይ ጾም አምስተኛ ሳምንት ደብረ ዘይት በሰላም አደረሳችሁ አደረሰ። እንደ እግዚአብሔር መልካም ፈቃድ ዛሬ የምንማማርበት ርዕስ ሽሽታችሁ በክረምት ወይም በሰንበት እንዳይሆን ጸልዩ የሚል ይሆናል። ቃሉን በማቴዎስ ወንጌል ምዕራፍ 24 ከቁጥር 20 ላይ እናገኘዋለን። ሽሽታችሁ በክረምት ወይም በሰንበት እንዳይሆን ጸልዩ። ይህንን ቃል የተናገረው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ቃሉን የተናገረው ደግሞ ለ12ቱ ሐዋርያት ነው። ለምን ይህንን ቃል ተናገራቸው የሚለውን በምናይበት ሰዓት፣ በመጀመሪያ የተነጋገሩበት ቃል አለ። የማቴዎስ ወንጌል ምዕራፍ 24 ከቁጥር አንድ ላይ ኢየሱስም ከመቅደሱ ወጥቶ ሄደ ደቀ መዛሙርቱም የመቅደሱን ግንቦች ሊያሳዩት ቀረቡ። እርሱ ግን መልሶ ይህን ሁሉ ታያላችሁን? እውነት እውነት እላችኋለሁ ድንጋይ በድንጋይ ላይ ሳይፈርስ በዚህ አይቀርም አላቸው ይላል። እንግዲህ ኢየሱስ ክርስቶስ ከቤተ መቅደስ በሚወጣ ሰዓት ሐዋርያት ተከትሎት ከቤተ መቅደስ ወጥተው ዘሩባቤል ያስገነባውን ቤተ መቅደስ አሰራሩን፣ ውበቱን እያሳዩት ነበረ። እነርሱ በዛ ሰዓት ሲያሳዩት ምንን አስበው ነው? ቤተ መቅደሱን አይተው ያደንቃል ብለው አስበው ነበር። ያንን ሲሉት የነበረው ማለት ነው። ነገር ግን ኢየሱስ ክርስቶስ ምን አለ? ይህን ሁሉ ታያላችሁን? ይህን ሁሉ ታደንቃላችሁን? እውነት እውነት እላችኋለሁ ድንጋይ በድንጋይ ላይ ሳይፈርስ በዚያ አይቀርም አላቸው። የምታዩት ነገር ሁሉ ይፈርሳል፣ ይጠፋል። ኢየሩሳሌም ድምጥማጧ ይጠፋል ብሎ ነገራቸው ማለት ነው። በዚያን ሰዓት ሐዋርያት ጥያቄ እንፈጠረባቸው ከዚያም በደብረ ዘይት ተቀምጦ ሳለ ወደ እርሱ ቀርበው እንዲህ የሚል ቃል ለእሱ ነገሩት ንገረን ይህ መች ይሆናል የመምጣትህና የዓለም ፍጻሜ ምልክቱስ ምንድን ነው አሉት ይላል እንግዲህ ጥያቄውን የጠየቁት ደብረ ዘይት በተባለ ቦታ ነው ተራራ ነው ዛሬም ደግሞ የምናከብረው በዓላችን ደብረ ዘይት የተሰየመበት ስያሜው ከዚህ በመነሳት ነው ማለት ነው ጥያቄውን የጠየቁት ደብረ ዘይት በተባለ ተራራ ላይ ተቀምጦ ሳለ ነው ማለት ነው ስለዚህ ይህ ደብረ ዘይት የተባለው ቦታ ምንድን ነው በምንል ሰዓት፣ ከስሙ እንደምንረዳው ደብረ ዘይት የዘይት ተራራ ማለት ነው። ያ ተራራ ደግሞ በወይራ ዛፎች የተሞላ ተራራ ነው። ያ ደብረ ዘይት የተባለ ተራራ በኢየሩሳሌም በስተ ምስራቅ በኩል ጥቂት ኪሎ ሜትር ርቆ የሚገኝ ቦታ ነው ማለት ነው። ኢየሱስ ክርስቶስን ብዙ ጊዜ ስናየው ወደ ተራሮች ላይ መውጣትን ያዘወትራል። ለምሳሌ ለማስተማር ወደ ተራራ ላይ ይወጣል። ለመቀመጥ ብቻውን ለመሆን ወደ ተራራ ላይ ይወጣል። ለመጸለይ እንዲሁም ደግሞ የተለያዩ ድንቅ ተአምራትን ለማድረግ ወደ ተራራ ላይ ይወጣ ነበር ማለት ነው። ለምሳሌ የተወሰኑትን ብና በማቴዎስ ወንጌል ምዕራፍ አንድ ላይ አንቀጸ ብፁዓንን በመንፈስ ድሆች የሆኑ ብፁዓን ናቸው፣ የሚያዝኑ ብፁዓን ናቸው፣ የዋዎች ብፁዓን ናቸው የሚለውን ያስተማረው በተራራ ላይ ነው ማለት ነው። ሌላ በማቴዎስ ወንጌል ምዕራፍ 15 ላይ በተራራ ላይ ወጥቶ እንደተቀመጠ እናያለን። በማቴዎስ ወንጌል ምዕራፍ 17 ላይ በደብረ ታቦር ተራራ ላይ ያዕቆብ፣ ዮሐንስ እንዲሁም ጴጥሮስን ይዞ እንደወጣ ከሙሴና ከኤልያስ ጋርም አብረው ሆነው ግርማ መለኮቱን እንደገለጠላቸው እናያለን። በማርቆስ ወንጌል ምዕራፍ 3 ከቁጥር 13 ላይ 12 ሰዎችን መርጦ ወደ ተራራ እንደወጣ ከዚያም በዛ ተራራ ላይ ሐዋርያት አድርጎ ከእርሱ ጋር እንዲሆኑ እንደሾማቸው ድውይን እንዲፈውሱ አጋንንትን ከሰው እንዲያስወጡ ስልጣንን እንደሰጣቸው እናያለን። በማርቆስ ወንጌል ምዕራፍ ስድስት ላይ ለመጸለይ ወደ ተራራ እንደወጣ እናያለን። በመጨረሻም በዮሐንስ ወንጌል ምዕራፍ ስድስት ላይ ወደ ተራራ ወጥቶ በተቀመጠ ሰዓት ደቀ መዛሙርቱ ወደ እርሱ በቀረቡ ሰዓት ሕዝቡም ወደ እርሱ በቀረበ ሰዓት ምን እናበላቸዋለን ብሎ በሚያስቡ ሰዓት እናቶችና ሕፃናት ሳይቆጠሩ አምስት አባወራዎችን መግቦ አስራ ሁለት ቅርጫት እንጀራ እንደተረፈ እናያለን ማለት ነው። ስለዚህ ኢየሱስ ክርስቶስ በተራራ ላይ ብዙ ነገሮችን አድርጓል ማለት ነው። በተጨማሪም ተራራን የሚመርጥበት ምክንያት ኢየሱስ ክርስቶስ መምህር ከፍ ብሎ ሲያስተምር፣ ተማሪም ዝቅ ብሎ ሲማር፣ ተማሪው ወይም ደግሞ አድማጩ ግልጽ በሆነ መንገድ ይሰማልና ኢየሱስ ክርስቶስ ከፍ ያለ ቦታን ይመርጥ ነበር ማለት ነው። ስለዚህ ኢየሱስ ክርስቶስ በደብረ ዘይት ተቀምጦ ባለበት ሰዓት ደቀ መዛሙርቱ ወደ እርሱ ቀርበዋል ማለት ነው። ወደ እርሱ ቀርበው ደቀ መዛሙርቱ ምን ያደረጉ ስንል በማቴዎስ ወንጌል ምዕራፍ 24 ከቁጥር አንድ ላይ እንደተነገረው ኢየሩሳሌም ትፈርሳለች ነው ያላቸው። ስለዚህ ንገረን ይህ መች ይሆናል የመምጣትና የዓለም መጨረሻ ምልክቱስ ምንድን ነው ብለው ስለ ዓለም ፍጻሜና ኢየሱስ ክርስቶስ ሊመጣ ሲል ስለሚታየው ነገር ምልክቱ ምን እንደሆነ ነው የጠየቁት ማለት ነው። በዚህ ሰዓት ኢየሱስ ክርስቶስ ስለ ዓለም መጨረሻና እርሱ ሲመጣ ስለሚታየው ምልክት ዘርዝሮ ነግሯቸዋል። ሙሉን በማቴዎስ ወንጌል ምዕራፍ 24 ላይ እናገኘዋለን። ከዚያ ውስጥ የተወሰኑ ነጥቦችን ነ ለምሳሌ አንደኛ ብዙዎች እኔ ክርስቶስ ነኝ እያሉ ይመጣሉ፣ ብዙዎችንም ያስታሉ ይላል እንግዲህ እንደምናስተውለው በዓለማችን ላይ በጣም ብዙ ሺ የሆኑ ኢየሱሶች አሉ። ከዓመታት በፊት በተደረገም ጥናት በኢየሱስ ስም የተመሰረቱ ከሰላሳ ሶስት ሺህ በላይ ድርጅቶች እንዳሉ እናውቃለን። ስለዚህ የተለያዩ ኢየሱሶች አሉ። በምድር ላይ የተለያዩ ኢየሱሶች መጥተዋል ማለት ነው። ለምሳሌ ብናይ የተለያዩ መሆናቸውን አንዱ ድርጅት ውስጥ በአንድ ወቅት አብ ኢየሱስ ማለትም ኢየሱስ በአንድ ወቅት አብ ነበረ፣ በአንድ ወቅት ወልድ ሆኖ ወደ ምድር መጣ፣ ከዚያም በኋላ ካረገም በኋላ ድጋሚ ደግሞ መንፈስ ቅዱስ ሆኖ ይመጣል ብለው አብም ወልድም መንፈስ ቅዱስም ራሱ ኢየሱስ ነው ብለው የሚያምኑ አሉ። ሌላ አብ መንፈስ ቅዱስ የሚባል ነገር የለም ኢየሱስ ብቻ ነው ያለው ብለው የሚያምኑ አሉ። እንደገና ኢየሱስ ክርስቶስ አምላክ ያልነበረበት ጊዜ አለ፣ አምላክ የሆነው ተቀብቶ ነው ብለው የሚያምኑ አሉ። ሌላም ኢየሱስ ክርስቶስ ፍጡር ነው ብለው የሚያምኑ አሉ። እንዲሁም በምድር ላይ ይሰራው የነበረውን ስራ ካረገ በኋላ ስጋዊ ስራን ይሰራል ይለምናል ብለው የሚያምኑ አሉ። ስለዚህ በምድር ላይ የተለያዩ ኢየሱሶች አሉ ማለት ነው። ስለዚህ ምን አለ ኢየሱስ ክርስቶስ፣ ብዙዎች ሐሰተኞች ክርስቶሶች በስሜ ይመጣሉ አለ። ሌላ ምን አለ? ጦርንም የጦርንም ወሬ ትሰሙ ዘንድ አላችሁ አለ፣ ነገር ግን አትደንግጡ ብሎ ሲያስተምራቸው እናያለን። እዚህ ጋር ምን ይላል? የጦርንም ወሬ ትሰማላችኋል። በየሚዲያው የተለያየ አይነት የጦርነት ወሬ እንሰማለን። በዓለም ውስጥም ሰፊ የሆነ ጦርነት ይደረጋል። ይህ መች ነው የሚሆነው? የኢየሱስ ክርስቶስ መምጫ እንዲሁም ደግሞ የዓለም ፍጻሜ በሚሆንበት ሰዓት ማለት ነው። አንሰማም ብንል እንኳን ያንን ነገር መስማታችን አይቀርም ማለት ነው። ነገር ግን ምን አለ አትደንግጡ ብሎ ሐዋርያትን ሲያጽናናቸው እናያለን። ምክንያቱም ኢየሱስ ክርስቶስ በሚመጣ ሰዓት እኛ ክርስቲያኖች ኢየሱስ ክርስቶስ መጣ ብለን ደንግጠን ተሸማቀን ሳይሆን ኢየሱስ ክርስቶስን መጠበቅ ያለብን ወደ መንግሥቱ ሊወስደን መጥቷል ብለን ነው መጠበቅ ያለብን ማለት ነው። ለምሳሌ አንዲት ሴት ሙሽራን በምናይበት ሰዓት፣ በሰርጓ ዕለት ባል ሊሆን የተዘጋጀ ወንድ መጥቶ ይወስደኛል ብላ ታጥባ ልብሷን ለብሳ ተቀባብታ ንጹሕ ሆና ትጠብቀዋለች እንጂ ከአሁን ከአሁን መጥቶ ይወስደኛል ብላ በፍርሃት ሆነ አጠብቀ ይልቁንስ የምትፈራው እንዳይቀርባት ነው ማለት ነው። ስለዚህ አንዲት ሙሽራ ባሏ መጥቶ እንዲወስዳት በደስታ እንደምትጠብቀው ሁሉ እኛም ኢየሱስ ክርስቶስን መጠበቅ ያለብን በደስታ እንጂ ፈርተን መሆን እንደሌለበት አትደንግጡ በማለት ያሳየናል ማለት ነው። ሌላም ከሚታዩ ምልክቶች ውስጥ ህዝብ በህዝብ ላይ ይነሳል፣ መንግስትም በመንግስት ላይ ይነሳል ይላል። ረሃብ፣ ቸነፈር፣ የምድር መናወጥ በልዩ ልዩ ስፍራ ይሆናል ይላል። አብዛኞቹ ነገሮች በዓለማችን ላይ እያየናቸው ያሉ ነገሮች ናቸው። በዚያን ጊዜ ለመከራ አሳልፈው ይሰጧቸዋል፣ ክርስቲያን በመሆናችሁ ይገድሏቸዋል፣ መከራን ያደርሱባቸዋል። ስለ ስሜ በብዙዎች ዘንድ የተጠላችሁ ትሆናላችሁ ብሎ ነግሯቸዋል ማለት ነው። ሌላም ኢየሱስ ክርስቶስ በሚመጣ ሰዓት ስለሚደረገው ምልክት በሚነግራቸው ሰዓት ምን አላቸው? ብዙዎች ሐሰተኞች ነቢያት ይነሳሉ፣ ብዙዎችንም ያስታሉ ብሏቸዋል። እንደምናየው በዓለማችን ላይ በጣም ብዙ ነቢያቶች አሉ። እንደው ነቢያትን ማሰልጠኛ ትምህርት ቤት እራሱ አለ። ስለዚህ ምንድነው? እነዛ ነቢያት ይነሳሉ። አሁን ካለውም የነቢያት መጠን በላይ ሌሎች ገና በጣም ብዙ ነቢያት ይነሳሉ። እነዛም ነቢያት ምን ያደርጋሉ? የተመረጡትን እንኳን እስኪያስቱ ድረስ ታላላቅ ምልክትንና ድንቅን ያሳያሉ ይላል የተመረጡትን ያስታሉ ማለት ለመሳት የተመረጡ አሉ ማለት አይደለም። ነገር ግን የተመረጡ ማለት ለቤተ መቅደሱ አገልግሎት የተመረጡ፣ ለስብከት አገልግሎት የተመረጡ፣ ለዝማሪ አገልግሎት የተመረጡ፣ በመምህርነት ያሉ ሕዝቡን ለማስተማር የተመረጡትን ሳይቀር እነዛን እንኳን ለማሳሳት ታላላቅ ምልክትንና ድንቅን ያሳያሉ ብሎ ምልክት እንደሚታይ እንደዚህም ነግሯቸዋል ማለት ነው ሌላ ለአህዛብ ሁሉ ምስክር እንዲሆን ይህ የመንግስት ወንጌል ለዓለሙ ሁሉ ይሰበካል ብሏቸዋል። በዳግም ምጽአት ጊዜ እኛ አልሰማንም፣ እኛ ላይ እንዴት ትፈርዳለህ ብለው የሚከራከሩ እንዳይኖሩ ምክንያት ለማሳጣት ኢየሱስ ክርስቶስ ምን ያደርጋል? ለአህዛብ ሁሉ ምስክር እንዲሆን ይህ የመንግስት ወንጌል በዓለሙ ሁሉ ይሰበካል ይላል። በማንኛውም ቦታ በማንኛውም ቤተ እምነት ስለ ኢየሱስ ክርስቶስ የሚሰበክበት ጊዜ ይሆናል ማለት ነው። በመቃወምም ይሁን በምንም ይሁን ብቻ ኢየሱስ ክርስቶስ እንደዚህ ነው ብሎ የሚሰበቅበት ቦታ ይኖራል። በተለያዩ እምነቶች ብናይ ሌሎች እምነቶች እንደዚህ ይላሉ እየተባለ ስለ ኢየሱስ ክርስቶስ ይነገራል። በማንኛውም ቦታ በማንኛውም አጋጣሚ ስለ ኢየሱስ ክርስቶስ ይነገራል ማለት ነው። በሚዲያውም ብናይ ስለ ኢየሱስ ክርስቶስ የሚነገርበት ጊዜ ይመጣል። ይህ የሚሆነው ምክንያት ምንድን ነው? በዳግም ምጽአት ጊዜ በፍርድ ሰዓት እኛ ስለ አንተ ምንም የሰማነው ነገር የለም ብለው ህዝቡ ተቃውሞን እንዳያመጡ ምክንያትን ለማሳጣት ነው ማለት ነው። ስለዚህ እነዚህና ሌሎችም ማቴዎስ ወንጌል ምዕራፍ 24 ላይ የተዘረዘሩ ተአምራት እንደሚታዩ ነገር ግን ይህ ታየ ማለት የዓለም ፍጻሜ ማለት ሳይሆን ለዓለም ፍጻሜ መንደርደሪያ እንደሆነ ምን ይላቸዋል? ይህ የምጥ ጣር መጀመሪያ ነው ይላቸዋል። አንዲት ሴት መውለጃዋ በቀረበ ጊዜ ምጧ ይመጣል። ከቀናት በፊትም ምጥ የሚመስል ነገር ያጋጥማታል። በሕክምና ያሉ ሰዎች የውሸት ምጥ የሚሉት ነገር አለ። ይመጣል ይጠፋል ማለት ነው። እናም ይህ እስካሁን እየዘረዘርናቸው ነገሮች የሚመጡበት ጊዜ ምንድ ነው? የምጥ ጣር መጀመሪያ ነው። እውነተኛዎቹ መከራዎች ሳይሆኑ ለእውነተኛው መከራ መንደርደሪያዎች ናቸው እንጂ ከዚህ የባሰ ይመጣል ብሎ ለሐዋርያት ነግሯቸዋል ማለት ነው። ነገር ግን ከነገራቸው በኋላ ዝም አላላቸው። ምን አላቸው ለመዳን ሐዋርያቱ ራሳቸውን ለማዳን ምን ማድረግ እንዳለባቸው ሲነግራቸው እንዲያላቸው በይሁዳ ያሉ ወደ ተራሮች ይሽሹ፣ በሰገነት ያለ በቤቱ ያለውን ሊወስድ አይውረድ፣ በእርሻም ያለ ልብሱን ይወስድ ዘንድ ወደ ኋላ አይመለስ ብሎ ሶስት ነገሮችን አስጠንቅቋቸዋል ማለት ነው። በይሁዳ ያሉ ወደ ተራሮች ይሽሹ ማለት በመጽሐፍ ቅዱስ ይሁዳ ብሎ የሚገልጽልን ሃይማኖትን ነው። በይሁዳ ያሉ ማለት በሃይማኖት ያሉ ማለት ነው። በሃይማኖት ያሉ ወደ ተራሮች ይሽሹ ማለት እምነታቸውን ከፍ ያድርጉ፣ በእግዚአብሔር መተማመናቸው ይጨምር፣ እነዚህ አይነት መከራዎችን በሚያዩ ሰዓት ተስፋ እየቆረጡ ወደኋላ አይመለሱ ነገር ግን በይሁዳ ያሉ ወደ ተራሮች ይሽሹ ያላቸውን እምነት ተራራ ከፍተኛ ቦታ ነው። ስለዚህ ከፍ ወዳለ ቦታ እያደረሱ እግዚአብሔር ላይ ተስፋ እያደረጉ ይኑሩ አለ። ሌላም በሰገነት ያለ በቤቱ ያለውን ያነሳ ዘንድ አይውረድ ይለናል። ሰገነት ከፍተኛ ቦታ ነው፣ ከፍ ያለ ቦታ ነው። ስለዚህ በከፍተኛ ቦታ ላይ ወይም ደግሞ በከፍተኛ መንፈሳዊ ደረጃ ላይ ያሉ ሰዎች እንደዚህ አይነት መከራ በሚመጣ ሰዓት በቤቱ ያለውን ያነሳ ዘንድ አይውረድ እንደተባለው ከመንፈሳዊ ሕይወታቸው አይውረዱ፣ ነገር ግን ባሉበት ይስ ወይም ደግሞ ከዚያ የበለጠ ከፍ ይበሉ ብሎ አስተምሯቸዋል ማለት ነው። በመጨረሻ በእርሻ ያለ ልብሱን ይወስድ ዘንድ ወደ ኋላው አይመለስ ይላል። እርሻ ማለት ስራ ነው። በሃይማኖት እየሰራ እምነቱን እያሳደገ እየጣረ ያለ ሰው ያንን ስራውን ትቶ ልብሱን ይወስድ ዘንድ ወደ ኋላው አይመለስ፣ ባለበት ይጽና፣ ወደፊት ይቀጥል ብሎ ይነግራቸዋል። ለምሳሌ በብህትና ያሉ ሰዎችን ብንመለከት፣ አለምንቀው በበረሃ ነው እየኖሩ ያሉት። ስለዚህ እነርሱ ምንድነው ማድረግ ያለባቸው? መከራ በሚመጣም ሰዓት እዛው መጽናት እንጂ ወደ ዓለም መመለስ የለባቸው። በብሕትውና ያለ ሰው ዓለምን ልቆ እስከሄደ ድረስ ወደ ኋላ ተመልሶ ዓለምን ልቅመሳት ብሎ መመለስ እንደሌለበት፣ በሃይማኖት ያለ ሃይማኖቱን ያሳድግ፣ በከፍተኛ የእምነት ደረጃ ላይ ያለ ካለበት የእምነት ደረጃ አይውረድ። እንደዚሁም ደግሞ እምነትን በማዳበር ወይም ደግሞ ዓለምን በመናቅ ያለ ሰው ያንን ዓለም የናቀውን ዓለም ትቶ ወደ በረሃ ይሄዳልና ድጋሚ ተመልሶ ወደ አረብ አይምጣ ብሎ ከላይ የተዘረዘሩትን ነገሮች እንዲያደርጉ ነግሯቸዋል ማለት ነው። በተጨማሪም ኢየሱስ ክርስቶስ ይህንን ሲናገር ለሐዋርያት ያስጠነቀቃቸው ነገር አለ። በዚያም ወራት ለእርጉዞችና ለሚያጠቡ ወዮላቸው፤ ነገር ግን ሽሽታችሁ በክረምት ወይም በሰንበት እንዳይሆን ጸልዩ ብሏቸዋል። እንግዲህ በዳግም መጽሐፍ ጊዜ ይህንን ቃል ቃል በቃል ከተረዳ ነው፣ ለእርጉዞችና ና ለሚያጠቡ ነው ችግር ያለው። ለወንዱ ችግር የለም፣ ለእርጉዝ ላልሆነው ችግር የለም፣ ለማያጠቡም ችግር የለም ልንል ነው። ነገር ግን በመጽሐፍ ቅዱስ እንደምንረዳው ኢየሱስ ክርስቶስ በአብዛኛው ቦታ ላይ በምሳሌ ነው ሲያስተምር የነበረው። እናም ዚህ ምን ማለት ነው ለእርጉዞች ና ለሚያጠቡ ወዮላቸው ማለት አሁን ለምሳሌ ለእርጉዝ ሴት ወይም ለጸነሰች ሴት በመጽነሷ በእርግዝና ጊዜ መከራ ወይም ችግር በሚመጣባት ሰዓት እና ወደ ስደት ብትወጣ እርጉዝ ናት፣ እንደፈለገች ማምለጥ አትችልም። ስለዚህ ለመከራው ተጋላጭ ትሆናለች ማለት ነው። ጸንሳለች እና ጊዜዋ ከደረሰ መንገድ ላይ ምጧ ሊመጣ መከራዋ ሊበዛ ይችላል እና ምናለ በዚያም ወራት ለእርጉዞች እና ለሚያጠቡ ወዮላቸዋል። የሚያጠቡትንም በምንመለከትበት ሰዓት አንድ ጦርነት ከነበረ፣ ለምሳሌ አንዲት ሴት የምታጠባውን ልጇን ይዛ በምትሰደድ ሰዓት ልጅ ሕፃን ልጅ ሲርበው ምልክት የሚያሳዩ ማልቀስ ነው። ስለዚህ የሚያጠቋት ሰዎች በቦታው ላይ በተጠጉ ሰዓት ልጁ ሲያለቅስ እናቱን ምግብ ስጭኝ እያለ ሲያለቅስ፣ በሚሰሙ ሰዓት እዚህ አካባቢ ሰው አለ ብለው እንዲያጠቋት ያደርጋል ማለት ነው። ስለዚህ በመከራ ጊዜ ለእርጉዞችም ወዮላቸው፣ ለሚያጠቡ ወዮላቸው ማለት በሥጋዊ አይነት ስናየው እንደዛ ነው። ነገር ግን ዋና ዓላማው ምንድን ነው? ኢየሱስ ክርስቶስ ለእርጉዞችና ለሚያጠቡ ወዮላቸው ማለት እርጉዝ ብሎ የገለጸው ወይም ደግሞ ለጸነሱ ሰዎች ብሎ የገለጸው ኃጢአትን ላሰቡ ማለት ነው። ተጸነሰ ማለት አንድ ነገር ታሰበ ማለት ነው። ስለዚህ ኃጢአትን ለመስራት ላሰቡ ሰዎች ወዮላቸው። ሞት ቢመጣ ኃጢአትን አስበዋታልና ሳይናዘዟት ይሞታሉ። ስለዚህ የነፍስ መከራ ይደርስባቸዋል፣ አይድኑ ስለዚህ ለጸነሱ ሰዎች ወዮላቸው አለ። ሁለተኛ ለሚያጠቡ ወዮላቸዋል። ለሚያጠቡ ወዮላቸው ማለት ደግሞ ምን ማለት ነው? እነዛ የጸነሱት ኃጢአትን ያሰቡት ሰዎች ያንን ያሰቡትን ኃጢአት በመናገር ወይም ደግሞ በተግባር ፈጽመውት ከሆነ ሞት ሊመጣባቸው ያንን ነገር ንስሐ ሳይገቡበት ሞተዋልና መከራ ነፍስ አለባቸው። ስለዚህ ለጸነሱ እና ለሚያጠቡ ወዮላቸዋል። ሌላም በተጨማሪ ምን አለ ሲያስጠነቀቃቸው፣ ሐዋርያትን ሽሽታችሁ በክረምት ወይም በሰንበት እንዳይሆን ጸልዩ አለ። ምን ማለት ነው የሚለውን በምንነሳት፣ ከክረምት ውጪ ወይም ደግሞ ከሰንበት ውጪ ስንጸልይ ስንሸሽ ችግር የለውም ማለት አይደለም። በክረምትም ይሁን በበጋ በሰንበት ይሁን በዘወትር ቀን መከራ ከመጣ መከራ ነው። ነገር ግን እዚህ ጋር ምን ይላቸው የፈለገው በክረምት ወይም በሰንበት ሽሽታችሁ እንዳይሆን ጸልዩ ማለት ይሄ ሁለት ቃላት እናገኛለን ክረምትና ሰንበት የተባሉትን ማለት ነው። ክረምት ምን ማለት ነው ስንል ክረምት በገጠሩ ቦታ እንደምናየው ወንዝ የሚሞላበት እንደገናም ደግሞ ፍራፍሬ ከተዘራ በኋላ ያ ፍራፍሬ ቅጠልን የሚያወጣበት ነገር ግን ፍሬን የማያፈራበት ዘመን ነው፣ ክረምት ማለት ነው። በክረምት ወንዝ ይሞላል። ሰው መከራ ከደረሰበት ያንን ወንዝ ተሻግሮ ለማምለጥ አይችልም። ረሐብ እንኳን ቢመጣበት ከወንዙ በኋላ ባለው የጥጋብ መንደር ተሻግሮ ያንን የመከራ የረሃብ ዘመን ማለፍ አይችልም። ምክንያቱም በወንዝ ስለተገደበ። ስለዚህ ክረምት ማለት እንቅፋት የሚሆን ቦታ ማለት ነው። ሌላም ክረምት ማለት ፍሬ ከተዘራ በኋላ ቅጠል የሚወጣበት ዘመን ነው። በክረምት ፍሬ አይፈራም፣ ቅጠል ነው። ስለዚህ ክረምት የልምላሜ ወቅት እንጂ የፍሬ ወቅት አይደለም ማለት ነው። ስለዚህ በክረምት ልምላሜ እንጂ ፍሬ ስለሌለ ምንም አይነት መንፈሳዊ ፍሬን ሳታፈሩ እንዲሁ ዝም ብላችሁ በመዳከር እያላችሁ ብትሞቱ መጨረሻችሁ ወይም ደግሞ ነፍሳችሁ ድህነት አታገኝምና ተጠንቀቁ፣ ጸልዩ ነው እያለ ያለው ማለት ነው። ሌላም በመጨረሻ ምን ይላል? በሰንበት እንዳይሆን ሽሽታችሁ ጸልዩ ይላል። እንደምናውቀው ሰንበት የእረፍት ቀን ነው። ስድስት ቀን ሰርተን ሰባተኛዋ ቀን የምናርፍባት ቀን ነች። እንዲሁም በአለማዊ ስናየው አንድ ሰው ስድስት ቀን ሰርቶ በሰባተኛዋ ቀን አርፋለው በዚያች ቀንም መከራ ቢመጣበት በዚያች ቀን ሊበሳጭ አርፍባታለሁ ባባት ቀን መከራ መጣ ቢሚሉ ሊናደድ ይችላል። እንዲሁም በመንፈሳዊ እይታውም ስናየው ሰንበት የእረፍት ቀን ነው። ስለዚህ መንፈሳዊ ስራን መስራት ባረፍንበት፣ መንፈሳዊ ስራን መስራት ባቆምንበት፣ ማለትም ሰንበት ማለት ስድስት ቀን ሰርተን ሰባተኛው ቀን የምናርፍበት ወይም ስራን የማንሰራበት ቀን ነው። ስለዚህ መንፈሳዊ ስራን ሰርተን ሰርተን ባቆምንበት መንፈሳዊ ስራን እስኪ ይብቃኝ ብለን በተውንበት ሰዓት ሞታችን እንዳይመጣ እንድንጸልይ ነው ኢየሱስ ክርስቶስ የነገረን ማለት ነው። ለምሳሌ የሚቆርብ ሰው ከቁርባን ከቅዱስ ቁርባን ቢርቅ በዛም ሰዓትም መከራ ቢመጣበት ነፍሱ ድህነትን አታገኝም ማለት ነው። ሌላም የሚጾም የሚጸልይ፣ የሚሰግድ ሰው በዛን ሰዓት በሰንበት እንዳረፈው ሁሉ ማለት ነው። እምነቱን ብሎ መጾሙን፣ መጸለዩን፣ ማስቀደሱን ቢተው በዛ ሰዓት ነፍሱ ድህነትን አታገኝም ማለት ነው። ትንቢተ ሕዝቅኤል ምዕራፍ ሶስት ከቁጥር 20 ላይ እንዲህ የሚል ቃል እናገኛለን። ጻድቁ ከጽድቁ ተመልሶ ኃጢአትን በሰራ ጊዜ እኔም በፊቱ እንቅፋትን ሳደር እርሱ ይሞታል፣ አንተም አላስጠነቀቀውም እና በኃጢአቱ ይሞታል፣ ያደረጋትም ጽድቅ ነገር አትታሰብለትም ይላል። ትንቢተ ሕዝቅኤል እንደሚነግረን ያደረግነው ጽድቅ ነገር በሙሉ ኃጢአት በምንሰራ ሰዓት እንደማይታሰብልን ይነግረናል ማለት ነው። ትንቢተ ሕዝቅኤል ምዕራፍ ሶስት ከቁጥር 20 ላይ። ስለዚህ እንሰራ የነበረውን ስራ ባቆምንበት ሰዓት እስኪ እንረፍ ብለን ለምሳሌ በቤተ ክርስቲያን አገልግሎት የነበረን ሰዎች እስኪ ዓለምን እንያት ዓለም ምን ትመስላለች ብለን ከቤተ ክርስቲያን በራቅንበት ሰዓት መከራ ቢመጣብን፣ ነብዩ እስኬል እንደነገረን በዚያ ሰዓት ብንሞት የሰራነውን ጽድቅ ሁሉ አይቆጠርልምና መከራ መከራ ነፍስ ይመጣብናል፣ ወይም ደግሞ ነፍሳችን አትድንም ማለት ነው። ስለዚህ የሰራ ነው የጽድቅ ስራ አይቆጠርምና፣ ዋጋችን በከንቱ እንዳይሆን ከመንፈሳዊ ስራ ማረፍ የለብንም ማለት ነው። ስለዚህ ይህ ሳምንት ደብረ ዘይት ኢየሱስ ክርስቶስ በደብረ ዘይት ተራራ ሆኖ ስላስተማረ ደብረ ዘይት ተብሏል። በደብረ ዘይት ደግሞ ምን አላቸው? ዳግም ምጽአት ምን ማለት እንደሆነ ነግሯቸዋል። መጀመሪያው ምጽአቱ በትህትና ከቅድስት ድንግል ማርያም ተወልዶ ነው። ሁለተኛው ምጽአቱ በግርማ መለኮት በክበበ ትስብእት የወጉት ሁሉ እንዲያዩት ሆኖ ነው። በግርማ መለኮት ነው የሚመጣው ማለት ነው። ስለዚህ በዚህ ሰዓት ምን ምን ምልክቶች እንደሚታዩ ለሐዋርያት ነግሯቸዋል። ከዚያም በኋላ ምን ማድረግ እንዳለባቸው ነግሯቸው፣ ሽሽታችሁ በክረምት ወይም በሰንበት እንዳይሆን ጸልዩ ብሎ ሐዋርያትን ያስተማረበት ዕለት ነው ማለት ነው። እግዚአብሔር አምላካችን መንፈሳዊ ስራን ሰርተን የመንግስቱ ወራሾች እንድንሆን እንደ ሰንበት ነው ብለን ከመንፈሳዊ ስራ ሳንርቅ ዘወትር እየተጋን በቤተ መቅደሱ እንድንኖር ይርዳን። ያስተማረን የመከረን ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። ስብሐት ለእግዚአብሔር።